ትንሽ ነው ብለሽ ታስራለሽ። አንቺ የእኔ እንትን ትንሽ ነው አይደለም፣ ለምድር ሙሉ ይበቃልሽ፣ አይደለም ላንቺ። ሙስሊም ወጣቱ ወዴት የሄደ ነው? ወናውዙ ቢላ። በነብዩ መሐመድ ሰለላሁ ዐለይሂ ወሰለም ክብር ጉዳይ አንደራደርም፣ ነብዩ በዲን አልደራደርም፣ በመልክተኛው ላይ ሰላት ወሰላም አልንደራደርም ይላሉ። ነገር ግን በሚያሳዝን ሁኔታ የመልክተኛው ላይ ሰላት ወሰላም ትእዛዝን እየተጻረሩ የመልክተኛው ላይ ሰላት ወሰላም ውዴታ ማግኘት አይችሉም።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 ዛሬ የምነጋገርበት ርዕስ ወንድምና እህቶች ሙስሊም ወጣቱ ወዴት የሚል ይሆናል። ይህን ቶፒክ የመረጥኩበት ዋነኛ ምክንያት ድሮ ድሮ የምታስታውሱ ከሆነ ሳያውቅ እንኳን ዲኑን የሚያጠብቅ ትውልድ ነበር። ዛሬ ላይ ግን በሚያሳዝን ሁኔታ ስለ ዲነል ኢስላም ግንዛቤ ያላቸው የምንላቸው ወንድምና እህቶች ሂጃባቸው አድርገው አንድ ነን ሙስሊም የማያደርገውን ተግባር ያደርጋሉ። ለምሳሌ ይህን ወንድማችን እንመልከተው እንትን ትንሽ ነው ትንሽ ነው የምትሉ፣ ለምስክርነት እሷን ይዤ መጥቻለሁ። ንገራቸው ትንሽ እንዳለ አለች፣ ነው ምናልባት። እነዚህ ሰዎች የሚከተሏቸው በርካታ ሰዎች አሉ። እነዚህ ሰዎች በማየት ለእስልምና ምን አይነት ሜሴጅ ነው ለምን ሙስሊም ዘንድ የሚኖረው ግልጽ ነው የማያሻማ ይመስለኛል። ሂጃቧን አድርጋ ከዛ በኋላ እሱ ሙስሊም መሆኑ ይታወቃል፣ ምናምን ነገር በዚህ ልክ እንዲህ መሆን ለዱንያ ጥቅም ተብሎ እንዲህ አይነት ነገር ማድረግ ነገ አላህ ሱብሃነሁ ወተዓላ ዘንድ ትጠየቁበታላችሁ። በተጨማሪ ይህን ቪዲዮ ተመልከቱት። አበሻ አበሻ፣ ሌላ ምስክር ይዤ እመጥቻለሁ። ስለ እንትኑ ማን ነው ስለ አጅሬው ማለት ትንሽ ነው ላላችሁ፣ ይሄው ምስክር እንግዲህ። ከሴት በላይ መስካሪ አይደለም አይደል? ትልቅ ነው ትንሽ ነው ይላሉ። ዲን እንጫጫል። እስቲ ንገራችሁ። ችግር የለም። ችግር የለም። ኧረ እባክሽ እኔ እንደሱ ምን አለ አምነሻ ማለት ነው እታገቢኝ አስበሽው ይሻላል። የዲኮር ወጪ እራስሽ ወጪ ሳይሆን ምንም ወይ አእምሩም እውነት ለመናገር እሺ፣ እኔ እንዲህ አይነት ነገር ማውራት አልፈልግም ግን እንዴት በዚህ ልክ እንዴት ማለት ሂጃብ አድርገች ለሂጃብሽ ክብር የለትም። እኔ ወላሂ እሳቀቃለሁ እንዲህ አይነት ነገር ሳይ ማለት ባይዘዊ ቫሊዩም ሰጥቼ አይደለም፣ ቦታ ሰጥቼ አይደለም እንዲህ አይነት ነገር የማወራው። በርግጥ በውስጥ ለማናገር ሞክር ያለው ነገር ግን ሪፕሌ አያደርግም ነገር። እንዴት አስቻላችሁ? እኔ እኮ ግራ ነው የሚገባኝ። እንዴት አስቻላችሁ? በዚህ ልክ በዚህ ሂጃባችሁን አድርጋችሁ እንዲህ አይነት ድፍረት ከየት ነው ያገኛችሁ? ከዛ ደግሞ የሙስሊም ተቆርቋሪ ትሆናላችሁ። አላሁ ስብሃነሁ ተዓላ እንደነዚህ አይነት ሰዎች አስመልክቶ በቁራን ሲናገር ምን ይላል? ሱረቱ አልተውባ ምዕራፍ 9 ቁጥር 65 ላይ አላህ በተከበረው ቃሉ እንዲህ ይላል፣ በእርግጥ በጠይቃቸው እንዲህ የሚያደርጉ ሰዎች እኛ የምንዘባርቅና የምንጫወች ብቻ ነበርን ይላሉ። ጀስት ፈኒ የምናደርግ ወይም ደግሞ ሰዎችን ለማሳቅ የምንዘባርቅ ብቻ ነበርን ይላሉ። ባአላህና በአንቀጾቹ በመልእክተኛው ታላቅ ቅጡ ነበራቸው ነበራችሁ በላቸው። እንግዲህ ባላህ አንቀጾች ማላቅጥ ማለት ምን ማለት ነው? ዛሬ ላይ ዝሙትን በአደባባይ መስበክ ማለት ነው። በተለያዩ መንገድ ይሄ ዝሙት ነው። ምክንያቱም አንድ ኒካ ያላሰርላትን ሴት እንቲነ እንዴት ነው እንዴት ከእሷ በላይ መስካሪ ማን አለ ብሎ በቁርአን እያላገጠ ጭምር ነው። ይህን ወንድማችን ከዚህ ነገር ሊመለስ ይገባል። ስልሳ ስድስት ላይ ወርዶ እንደ ይላል፣ አታማከኙ ማለትም አታስተባብሉ ከእምነታችሁ በኋላ በእርግጥ ካዳጁ ሰዎች። ካመኑ በኋላ እንዴት ነው የሚክዱት? የአላሁ ስብሃነ ወተዓላ ቃል እንዴት ነው የሚጻረሩት? ዛሬ በሚያሳዝን ሁኔታ ስለ ሂጃብ ሲነሳ ቁጥር አንድ የሚቃወሙት እነሱ ናቸው። አሁን ለምሳሌ ይህን ቪዲዮ ተመልከቱ። ኢስሐቅ የተባለ ድጄ ነው፣ አላህ ያስተካክለው። እንግዲህ ተመልከቱት። ከትላንት ወዲያ አዲስ አበባ ላይ ትላንትና ደግሞ አክሱም ላይ ዛሬ ደግሞ እንደገና ዲላ ላይ እንግዲህ ሂጃብ ተከልክሏል። ስለዚህ ሁላችንም ተባብረን ዛሬ እኔ ቤት ሲንኳኳ ነገ አንተ ቤት እንደሚንኳኳ አስበህ ሁሉም እንግዲህ ለሂጃብ መቆም አለበት ብዬ አስባለሁ። ዓለም እንዲሁም አሜሪካ ማለት ነው በተፈጥሮ አደጋ እንግዲህ ይህን ለእስልምና ጠበቃ የሆነ ነው ጥሩ ነው። ነገር ግን እስልምናችን የምናስደፍረው ራሳችን ለመሆናችን ደግሞ ይህን ቪዲዮ ተመልከቱት። እንግዲህ ምን እንደሚያደርግ ማለት ነው። ይሄ ወዳጃችን በጣም ነው ያፈርኩት። እኔ በጣም ነው ያሳዘነኝ። በዚህ ደረጃ እንዲህ አይነት ቪዲዮ እውነት ለመናገር እኔ ፔጅ ላይ የሚጠበቅ አይመስለኝም። ነገር ግን ትምህርት እንዲሆናቸው ነው። ምክንያቱም እስልምና የምናሰድበው እኛ ራሳችን ነን። የእስልምና ጠበቃ ሆነን እንመጣለን። ነገር ግን ተግባራችን ሌላ ነው፣ አዋወላችን ሌላ ነው፣ የምናንጸባርቀው ባህሪ ሌላ ነው። ታዲያ እንደነዚህ አይነት ሰዎችም አስመልክቶ አላህ በቁርአን በሱረቱል ኢምራን ራፍ 3 ቁጥር 106 ላይ እንዲህ በማለት ይናገራል፣ ፊቶች የሚበሩበት ፊቶችን የሚጠቁሩበት ቀን አስታውስ። አላህ ከሚበራላቸው ሰዎች ያደርጋል። እነዚያ ፊቶቻቸውማ የጠቀሩትማ ከእምነታቸው በኋላ ካዳችሁ ክዱት በነበራችሁት ነገር ቅጣቱ ቀመሱ ይባላሉ ይላል አላሁ ሱብሓነሁ ወተዓላ። ከእንዲህ አይነት ሰዎች ይጠብቀን። እንግዲህ ሙናፊቆች ናቸው እንዲህ አይነትን ነገር የሚያደርጉት ማለት ነው። ዛሬ ላይስ በሚያሳዝን ሁኔታ ይሄ ነው። መልእክተኛው አለይሂ ሰላቱ ወሰላም ዚና በነገራችን ላይ ዝሙት ሲባል ዛሬ ላይ እኛ የሚታየን ምንድን ነው? ተራክቦ ነው ወይም ሁለት ተቃራኒ ጾታዎች የሆነ ክላስ ላይ ገብተው ከዛ አላህን የከለከለው ነገር ማድረግ ወይም ምንድነው የሚባል ይሄ ክርና መርፌ ነው። አይ ቲንክ እንደዛ ነገር ይመስለናል። ነገር ግን እንደዛ አይደለም። ዝሙት በርካታ ነገራቶች አሉ። ዛሬ ላይ ንግግራችን እራሱ ንግግራችን ወደ ዝሙት የሚጋብዝ ነው። ምን ያክል ስርዓት አለን? ምን ያክል በተለያዩ ተግባራችን ባነጋገራችን ሆነ ሰዎች በምናወራበት ጊዜ እስልምናችን እያንጸባረቅን ነው። በተለያዩ ቦታዎች ከለን ሙስሊሞች ራሱ ያለ መስተጋብር ምን ይመስላል? መልክተኛው አለይሂ ሰላቱ ወሰላም አይንን ዝሙት ይሰራል። ሁሉም አይንን ዝሙት ይሰራል። መመልከተ አይደለም እይታህን መገደብ አለብን። ዛሬ የሚያሳዝነው በዚህ ልክ ሂጃቧን አድርጋ እንዲህ አይነትን ተግባርን ትፈጽማለህ። እንዴት ለሂጃቡ ክብር አይኖርሽም? እናታችን አይሻ ረዲየላሁ ወአንሐ ምን ትላለች? እያንዳንዱ ሃይማኖቶች በቃ ክርስቲያን በሉት፣ አይሁድ በሉት የተለያዩ እምነቶች እሳት አምላኪያን በሉት ኢቭን እምነት አልባ የሆኑ ራሱ የራሳቸው የስነ ምግባን መገለጫ አላቸው። እስልምና ለሴት ልጅ የሰጣት ክብር ልቅና ሀያዋ ነው ትላለች። ዛሬ ሀያ ይኖርሽ ስትላል ሰላሳ አታረገውም፣ እንዴት ላለች? ወላሂ በመልእክተኛው አለይ ሰላቱ ወሰላም ሚስት በሆነች ባይሻ እያለገች ነው። ብሎን ደግሞ የአላሁ ስብሃነሁ ወተዓላ ትዕዛዝን እየተጻረርሽ ነው። ይህን ነገር ማወቅ መረዳት ይገባሻል። ይህን ነገር ተንተርሰው ትልልቅ ዑለማዎች ለምሳሌ ኢብኑ ቀይም ረሂማውላ ምን ይላሉ? ሃያ የሚለው ቃል ሃያት ከሚለው ግስ የተገኘ ነው ይላሉ። ማለትም ሃያ ይሄ አይናፋርነት የሚለው ህይወት ከሚለው ግስ የተገኘ ነው ሃያት ከሚለው ግስ የተገኘ ነው። ሃያ ካለች ህይወት አለች። ከዛ ውጭ ህይወት የሚባል ነገር የለም። ለማንኛውም ለዛሬ ይህን ካልኳችሁ፣ ሀዛ ወቢ ላይ ተውፊቅ ወሰላ ዓላ ነቢና ሙሐመድ ወአላ አሊሂ ወሳቢህ ወሰላም ወሰላሙ አሌይኩም ወራህመቱላ ወበረካቱ።